ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን ዳግም ተገናኝተናል። ውድ ቤተሰቦቻችን እንኳን ደስ አላችሁ። የኢትዮጵያ የአትሌቲክስ ልዑካን ቡድን በቻይና ናንጂንግ እየተደረገ በሚገኘው የዓለም የቤት ውስጥ እንግዲህ ሻምፒዮና ላይ ሁለተኛው የወርቅ ሜዳሊያ በጉዳፍ ፀጋዬ አማካኝነት ማግኘት ችሏል። ጉዳፍ ፀጋዬ ውድድሩንም በሪከርድ ጭምር ነው ማሸነፍ የቻለቸው። ከሱ ጋር የተያዙ መረጃዎችን እናነሳለን። የ2025 የዓለም የቤት ውስጥ ሻምፒዮና ወይም ደግሞ ወርልድ ኢንዶር ሻምፒዮንሺፕ እየተደረገ ይገኛል። የ2025 በቻይና ናንጂንግ ነው እየተደረገ የሚገኘው። ከሱ ጋር የተያዙ መረጃዎችን በስፋት እናነሳለን። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዛው። እንግዲህ ብዙም ትኩረት እየተሰጡ አይገኝ ውድድር ነገር ግን ኢትዮጵያውያን አትሌቶች ጥሩ ውጤቶችን እያስመዘገቡበት ይገኛሉ። ከዓለም እንኳን አሁን ላይ ኢትዮጵያ ሶስተኛ ደረጃ ላይ ተቀምጣለች፣ በአጠቃላይ ከአፍሪካ ደግሞ በአንደኛ ደረጃነት የተቀመጠችበት ውድድር እየተካሄደ ነው የሚገኘው። እነሱን መረጃዎች ጠቅለል አድርገን ወደ እናንተ እናደርሳለን። ለጥቂት ቀናት የሚደረግ ውድድር ነው። ዛሬ ፍጻሜውን ያገኛል። ለሶስት ቀናት ሲደረግ የነበረ ውድድር ነው። ከዚህ ውድድር ጋር አያይዘን የምናነሳቸው ነጥቦችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ነት ቆዩ በአክብሮት እጋብዛለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ ቆዩ ነው በአክብሮት የምጋብዘው የ2025 ስቱ የዓለም የአትሌቲክስ ሻምፒዮና ኢንዶር ነው ይሄ የቤት ውስጥ ሻምፒዮና ምንለው ነው ወይም ደግሞ የቤት ውስጥ የዓለም አትሌቲክስ ሻምፒዮና ነው እየተደረገ የሚገኘው ወርልድ አትሌቲክስ ኢንዶር ሻምፒዮንሺፕ ናንጂንግ ላይ ነው 2025 ላይ፣ የ2025 የዘንድሮ እየተደረገ የሚገኘው በተለያዩ ውድድሮች እንደቀጠለ ይገኛል። ዛሬ ፍጻሜውን ያገኛል ተብሎ ይጠበቃል። ኢትዮጵያውያንም አትሌቶች በዚህ ውድድር ላይ ተሳትፏቸውን እያደረጉ ይገኛሉ። ጥሩ ውጤትም እየቀናቸው ይገኛል። በዚህ የኢንዶር ውድድር ላይ የተለያዩ ውጤቶች ተመዝግበዋል። ኢትዮጵያ እንግዲህ ዛሬ ሁለተኛው የወርቅ ሜዳሊያዋን ነው ማግኘት የቻለችው። ትናንትና የመጀመሪያ ወርቅ ሜዳሊያዋን ማግኘቷን እናስታውሳለን። ዛሬ ደግሞ በጉዳፍ ፀጋዬ አማካኝነት ሁለተኛ የወርቅ ሜዳሊያዋን ጉዳፍ ፀጋዬ ደግሞ ሪከርድም ጭምር በማሻሻል ነው ዛሬ ማሸነፍ የቻለችው ከነዚህ ጉዳዮች ጋር እናነሳለን። እናሳለን ሰሞኑን በተለይ ከእግር ኳሱ ጋር በተያዘም የተለያዩ ውዝግቦች እየተነሱ እንደነበረ እናስታውሳለን እና በአትሌቲክሱ ደግሞ እንደዚህ ጥሩ ውጤቶች እየተመዘገቡ የሀገራችንንም ድል እንግዲህ የሀገራችንንም ባንዲራ ከፍ እያደረጉ ይገኛሉ አትሌቶቻችን። ጉዳፍ ፀጋዬ እንግዲህ ዛሬ ሪከርድ በማሻሻል ጭምር ነው ውድድሯን ማሸነፍ የቻለችው። እንግዲህ ሀያኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ነው እየተደረገ የሚገኘው በቻይና ናንጂንግ ከተማ በመካሄድ ላይም ይገኛል። የአትሌቲክስ ሻምፒዮን ውድድር ላይ ኢትዮጵያ እንግዲህ ተጨማሪ የወርቅ ሜዳሊያን ዛሬ ከጥቂት ደቂቃዎች በፊት በተደረገ ውድድር ላይ ነው ማሳካት የቻለችው። የ አንድ ሺ አምስት መቶ ሜትር ሴቶች ፍጻሜ ውድድር ነው ዛሬ የተደረገው እና ኢትዮጵያውያን አትሌቶችም በውድድሩ ላይ ተሳትፎ እንደነበራቸው እናስታውሳለን። ከዚህ በፊትም የማጣሪያ ውድድሮች ነበሩት። ኢትዮጵያዊቱ አትሌት ጉዳፍ ፀጋዬ ከዛ በተጨማሪ ደግሞ እንዲሁ ደረበ የወልተ ጂም በዚህ ውድድር ላይ ኢትዮጵያን ወክለው የተሳተፉ አትሌቶቻችን ናቸው። ኢትዮጵያዊቱ አትሌት ጉዳፍ ፀጋዬ ግን ውድድሯን በአንደኝነት በማጠናቀቅም ለሀገራችንም በውድድሩ ላይ እንግዲህ ሁለተኛውን የወርቅ ሜዳሊያ አምጥታለች። ለራሷ ደግሞ በዚህ ውድድር ላይ መጀመሪያውን የወርቅ ሜዳሊያ ማግኘት የቻለችበትን አጋጣሚ ነው። እንዲሁ እየተመለከትነው ኢትዮጵያዊ አትሌት ጉዳፍ ጸጋዬ እንግዲህ ውድድሩን ስታሸነፍ በአጠቃላይ ውድድሩን ለመጨረስ ሶስት ደቂቃ ከሀምሳ አራት ከሰማኒያ ስድስት በሆነ ሰዓት እንግዲህ የቦታውን ሪከርድን በማሻሻል ጭምር ነው ውድድሯን በአንደኝነት ማጠናቀቅ የቻለችው። በተጨማሪ አትሌት ጉዳፍ ጸጋዬ በርቀቱም የዓለም አራተኛውን ምርጥ ሰዓትም ጭምር ነው ማስመዝገብ የቻለችው ሪኮርድ የሰበረችው በቦታው ላይ እየተደረገበት የቦታውን ሪኮርድ ነው። በአጠቃላይ ደግሞ በርቀቱ ደግሞ የዓለም አራተኛው ፈጣን ሰዓትን በማስመዝገብ ነው ዛሬ ውድድሯን ማሸነፍ የቻለችው ለኢትዮጵያም ሁለተኛውን የወርቅ ሜዳሊያ ማምጣት እንዲሁ የቻለችው። ሌላኛው ኢትዮጵያን ወክል የነበረችው ደረቤ ወልተጂና ታዳጊዋ ተወዳዳሪ ደረቤ ወልተጂም ለኢትዮጵያ እንግዲህ ሁለተኛ ደረጃን ይዛ በማጠናቀቅ የብር ሜዳሊያን ለሀገሯ ማስገኘት ችላለች። በርቀት የተሳተፈችው ተሳተፈችው ሌላኛ ኢትዮጵያ አትሌት እንግዲህ ደረቤ ወልተጂ ሁለተኛ ደረጃን በመያዝም ለሀገራችን ሌላኛውን የብር ሜዳሊያ ማምጣት የቻለችበትን አጋጣሚ እንዲሁ የተመለከትንበት አጋጣሚ ነው የተመዘገብ ነው። በአጠቃላይ እንግዲህ ደረቤ ወልተጂ ለማጠናቀቅም ሶስት ደቂቃ ከሃምሳ ዘጠኝ ከሰላሳ በመግባት ነው ሁለተኛ ደረጃነቱን ይዛ ያጠናቀቀችው በእርግጥ አትሌት ጉዳፍ ጸጋዬ አብዛኞቹን ርቀቶች ወይም ደግሞ የመጨረሻዎቹን በተለይ ዙሮች ላይ ብቻዋን ረጅም ርቀት መርታ ውድድሯን ለማጠናቀቅ ስትሞክር ተመልክተናታል። የሰዓታቸው ጋፕን እንኳን ከተመለከትን ሶስት ደቂቃ ከ54 ነው የገባቸው ጉዳፍ ጸጋዬ በአንጻሩ ደረቤ ወልተጂ ሶስት ደቂቃ ከ59 ነው የፈጀባት። የአምስት ሰከንዶች ልዩነት በማካከላቸው ይገኝ ነበር። ይሄ ደግሞ የኢንዶር ውድድር ስለሆነ በጣም ሰፊ ጋፕ ብሎ ማንሳት ይቻላል። የኢንዶር ውድድር ሲሆን ስቴዲየሙም ጠበብም ስለምትል ሰፋ ያለ ርቀትን እንግዲህ ቀድማ ነው በርከት ያሉ ዙሮች ወይም ደግሞ የመጨረሻዎቹን ዙሮች በተለይ ጉዳፍ ጸጋዬ ውድድሩን በብቸኝነት ማጠናቀቅ የቻለችው ደረቤ ወልተጂ ጀግኖ አትሌት ግን ሁለተኛ ደረጃን ይዛ አጠናቃለች። ሶስት ሀምሳ ዘጠኝ ሰላሳ የገባችበት ሰዓት ነው። ለኢትዮጵያም ተጨማሪ የብር ሜዳሊያን ማግኘት የቻለችበትን አጋጣሚ ነው የተመለከት ነው። በዚህ ውድድር ላይ እንግዲህ የኢትዮጵያ እንግዲህ ልዑካን ቡድን ወይም ደግሞ የወርቅና የብር ሜዳሊያን አንደኛና ሁለተኛ ደረጃን ይዘን ማጠናቀቅ የቻልንበትን አጋጣሚ ነው የተመለከት ነው። ሌላኛው ደግሞ ከዚህ ውድድር መጠናቀቅ በኋላ ከ1500 ሜትር ሴቶች የፍጻሜ ውድድር መጠናቀቅ በኋላ ደግሞ ወዲያው የተደረገው ሌላኛው ኢትዮጵያውያን አትሌቶች አሁንም የብር ሜዳሊያን እያሳካችበት ውድድር ነው። በሀያኛው የቻይና ናንጂንግ የዓለም ቤት ውስጥ እንግዲህ አትሌቲክስ ሻምፒዮን ውድድር ኢትዮጵያ ተጨማሪ የብር ሜዳሊያ ያሳካችበት ማለትም ሶስተኛውን የብር ሜዳሊያ ያሳካችበት ውድድርም እንዲሁ ተደርጓል። ትላንትና በተደረጉ ውድድሮች ላይ ኢትዮጵያ የወርቅና የብር ሜዳሊያ አስመዝግባ እንደነበረ እናስታውሳለን። እሱም በኋላ ላይ እናነሳዋለን። ዛሬ እንግዲህ ሌላኛው ሶስት ሶስተኛ የብር ሜዳሊያ እንዲሁ ደግሞ ሁለተኛው የወርቅ ሜዳሊያ ነው የተገኘው ከጥቂት ደቂቃዎች በፊት በተጠናቀቀው በሃያኛው የናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና የስምንት መቶ ሜትር የሴቶች የፍጻሜ ውድድር ነው። ኢትዮጵያዊቷ ንግስት ጌታቸው ሁለተኛ ደረጃን በመያዝ ማጠናቀቅ የቻለችው፣ በዚህ ውድድር ላይ ስትጠበቅ የነበረችው ፅጌ ድጉማ እንደነበረች እናስታውሳለን። ነገር ግን ንግስት ጌታቸው ሁለተኛ ደረጃን ይዛ ማጠናቀቅ የቻለችበትን አጋጣሚን የተመለከትነው አትሌት ንግስት ጌታቸውን ለሀገራችን ኢትዮጵያም ሶስተኛውን የብር ሜዳሊያ ማምጣት የቻለችበትን አጋጣሚ ነው። እንዲሁ የተመለከት ነው። ኢትዮጵያውያኖች ሌሎች ሌላ እንግዲህ የ ሜዳሊያ ሰንጠረዥ ውስጥ ትገባበታለች ተብሎ ሲጠበቅ የነበረ ውድድር ነው። በእርግጥ አብዛኞቹ ግምቶች የነበሩት ጽጌ ድጉማ ላይ እንደነበሩ እናስታውሳለን። ምክንያቱም በትልልቆቹ ውድድሮች ላይ ጭምር ጽጌ ድጉማ ጥሩ ውጤቶችን የብር ሜዳሊያን ጭምር ማስመዝገብ መቻሏን እናስታውሳለን በቅርብ በተደረጉ ትልልቅ ቶርናመንቶች ላይ። ነገር ግን ጽጌ ድጉማ በዚህ ውድድር ላይ ስድስተኛ ደረጃን ይዛ ነው ማጠናቀቅ የቻለችው። ነገር ግን በዚህ ውድድር ላይ ሌላ የብር ሜዳሊያ ማምጣት ችላለች። በሃያኛው የዓለም የቤት ውስጥ ሻምፒዮና በ ስምንት መቶ ሜትር የሴቶች ፍጻሜ ንግስት ጌታቸው ሌላ የብር ሜዳሊያ ለሀገራችን ማስገኘት የቻለች አትሌት ናት። ከዚህ በፊት በነበሩ ውድድሮች ማለትም ትናንትና በነበሩ ውድድሮች ኢትዮጵያውያን አትሌቶች ሌሎች እንግዲህ ሜዳሊያ ዝርዝር ውስጥ ገብተው እንደነበር የምናስታውሰው ጉዳይ ነው። ትናንትና በነበሩ ውድድሮች ላይ እንግዲህ ኢትዮጵያ የወርቅና የብር ሜዳሊያን አሳክታ እንደነበረ እናስታውሳለን። የመጀመሪያውን በ ሀያኛው የአለም አትሌቲክስ የቤት ውስጥ ሻምፒዮና እንግዲህ ውድድር ላይ በቻይና ናንጂንግ ሲደረግ የመጀመሪያውን የወርቅ ሜዳሊያ ያገኘ ነው። የሶስት ሺ ሜትር ሴቶች ፍጻሜ ውድድር ላይ ነበር። በዛ ውድድር ላይ እንግዲህ ሀገራችን ኢትዮጵያ በአትሌት ፍሬወይኒ ኃይሉ ነበር። በዛ አማካኝነት የውድድሩን የመጀመሪያ የወርቅ ሜዳሊያን አሳክታ እንደነበረ እናስታውሳለን። ፍሬወይኒ ኃይሉ ውድድሯን 8 ደቂቃ ከ37 ከ21 በሆነ ሰዓት በመግባት ነበር በአንደኝነት ውድድሯን አጠናቃ እንደነበር የምናስታውሰው እንግዲህ አትሌት ፍሬወይኒ ኃይሉ በተለያዩ ሶስት የዓለም የቤት ውስጥ ሻምፒዮን ውድድሮች ላይ በሶስት ርቀቶች ተሳትፋ ሶስት ሜዳሊያዎችን ማሳካት የቻለችበትን ውድድር ነው ትናንትና ያደረገችው። ከዚህ በፊት በነበሩ የቤት ውስጥ ሻምፒዮን ውድድሮች ላይ ሌሎች ሁለት ሜዳሊያዎችን አምጥታ ታቅ ነበር። ትናንትና ደግሞ በ3000 ሜትር የሴቶች የፍጻሜ ውድድር ላይ ኢትዮጵያን የወርቅ ሜዳሊያ ማስገኘት የቻለች የመጀመሪያው፣ ለሀገራችንም የመጀመሪያው የወርቅ ሜዳሊያ የተገኘው በዚህ አትሌት በአትሌት ፍሬዌኒ ኃይሉ ነበር። ስምንት ደቂቃ ከ ሰባት ከ21 የገባችበት ሰዓት ነበር የወርቅ ሜዳሊያም ለመጀመሪያ ጊዜ ያመጣቸው በዚህ ውድድር ላይ ናት። በሌላ በኩል በወንዶችም የሺ ሜትር የፍጻሜ ውድድር ትናንትና ተደርጎ እንዲሁ ኢትዮጵያዊው አትሌት በሪሁ አረጋዊ ሁለተኛ ደረጃን ይዞ ወጥቶ እንግዲህ የብር ሜዳሊያ ለኢትዮጵያ አስገኝቶ ነበር። አትሌት በሪሁ አረጋዊ ውድድሩን እንግዲህ 7 ከ46 7 ደቂቃ 46 ሰከንድ ከ25 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ ነበር ሁለተኛ ደረጃ ይዞ ማጠናቀቅ ችሎ የነበረው። ይህንንም ተከትሎ ኢትዮጵያዊው እንግዲህ አትሌት በውድድሩ ላይ እስካሁን እንግዲህ ሁለተኛ የ መጀመሪያ የበር ሜዳሊያውን ነበር ማምጣት የቻሉ። ከዛ በኋላ በተደረጉ ውድድሮች ግን ኢትዮጵያም ሶስት የበር ሜዳሊያዎችን በአጠቃላይ ማሳካት ችላለች። በአጠቃላይ የደረጃ ሰንጠረዡን ለመመልከት ያክል ኢትዮጵያ በሀያኛው የቤት ውስጥ የዓለም አትሌቲክስ ሻምፒዮና ውድድር ላይ በሀያኛው ሀያኛው ውድድር ነው እየተደረገ የሚገኘው በ2025 አሜሪካ ናት የውድድሩን እየመራች የምትገኘው አራት የወርቅ ሜዳሊያን ማሳካት ችላለች። አራት የብር ሜዳሊያዎች ያሏት እንዲሁ ስድስት የነሃስ ሜዳሊያዎችን በማግኘት በአጠቃላይ በአስራ አራት ሜዳሊያዎች በአንደኝነት ተቀምጣለች ዩናይትድ ስቴትስ ኦፍ አሜሪካ። ሁለተኛ ደረጃ የተቀመጠችው ኖርዌይ ናት። ሶስት የወርቅ ሜዳሊያ አምጥታለች። ምንም አይነት የብር ሜዳሊያ የላትም። በአንጻሩ ደግሞ አንድ የነሐስ ሜዳሊያ አግኝታ በአጠቃላይ አራት ሜዳሊያዎችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጣለች። ኢትዮጵያ ሶስተኛ ደረጃ ላይ ተቀምጣለች። ሁለት የወርቅ ሜዳሊያ፣ ሶስት የብር ሜዳሊያ በአጠቃላይ አምስት ሜዳሊያዎችን በመሰብሰብ ሶስተኛ ደረጃ ላይ የተቀመጠች ሀገር ሆናለች። እንግዲህ አብዛኞቹ ጥያቄዎች ሲነሱ ስለምሰማ ነው እንግዲህ አስራ አራት ሜዳሊያን ያገኘችው አሜሪካ ከዛ በመቀጠል ግን ሁለተኛ ደረጃ የተቀመጠችው ኖርዌይ አራት ሜዳሊያዎችን ያገኘችው፣ ኢትዮጵያ ደግሞ አምስት ሜዳሊያዎችን ያገኘችውና እንዴት የደረጃ ሰንጠረዡ ላይ ተበላለጡ የሚል ጥያቄዎች በርከት ያሉ ጊዜያቶች ጥያቄ ሲቀርቡልኝ ይሰማለሁ፣ እየተደወለም ነገር ግን በእንደዚህ በአትሌቲክስ ውድድሮች ላይ ቅድሚያ የሚሰጠው የወርቅ ሜዳሊያ ነውና ትልቅ የወርቅ ሜዳሊያ መጣ ብሔራዊ ቡድን ቅድሚያ ደረጃው ላይ ያገኛል። ለምሳሌ አሜሪካ አራት የወርቅ ሜዳሊያ አመጣች እና በአጠቃላይ ደግሞ ሌሎች ሜዳሊያዎችን እንኳን ባታመጣ ኖሮ ወይም አራት ወርቅ ሜዳሊያ ብቻ ሰብስባ ብትቀመጥ ኖሮ ሌሎች የብርም የነሐስም ሜዳሊያዎችን ባታገኝ ኖሮና ኢትዮጵያ በአንጻሩ ሶስት የወርቅ ሜዳሊያዎችን አግኝታ ሌሎች ትልልቅ የብርና የነሐስ ሜዳሊያዎችን አግኝታ በአጠቃላይ በድምር አስራ ምናምን እንኳን ሜዳሊያዎች ብታገኝ አሜሪካ የተሻለ የወርቅ ሜዳሊያ ስላመጣች በአንደኝነት መቀመጥ የምትችልበት ፕላትፎርም ነው ያለው፣ በአትሌቲክስ ውድድር ላይና በዛ ምክንያት ነው ኖርዌይ አራት ሜዳሊያዎችን ነው በአጠቃላይ ያመጣችው። በአንጻሩ ኢትዮጵያ አምስት ሜዳሊያዎችን በአጠቃላይ አምጥታለች። ነገር ግን በወርቅ ብዛት ኖርዌይ ሶስት የወርቅ ሜዳሊያ ኢትዮጵያ በአንጻሩ ሁለት የወርቅ ሜዳሊያዎችን ስላገኘች ኢትዮጵያ ሶስተኛ ደረጃ ላይ እንድትቀመጥ የተደረገችው። ነገር ግን አሁን ላይ አንድ ተጨማሪ የወርቅ ሜዳሊያ የምናገኝና ና ሶስት ሶስት የወርቅ ሜዳሊያዎችን የምናገኝ ከሆነ ግን ከዛ በኋላ የብር ሜዳሊያ ስለሆነ የሚታየው ኢትዮጵያ ደረጃዋን የምታሻሽልበት አጋጣሚ ይኖራል ተብሎ ነው የሚታሰበው። ግሬት ብሪቴን አራተኛ ደረጃ ላይ ተቀምጣለች። ጣሊያን አምስተኛ ናት። አውስትራሊያ ስደስተኛ ስዊዘርላንድ ሰባተኛ፣ ኪዩባ ስምንተኛ፣ ፍራንስ ዘጠነኛ፣ እንዲሁ ደግሞ ኒውዚላንድ አስረኛ ደረጃ ላይ የተቀመጡ ናቸው ኢትዮጵያ አሁን እስካሁን ባለው የደረጃ ሰንጠረዥ መሰረት ከዓለም ሶስተኛ ደረጃ ላይ ተቀምጣለች። ከአፍሪካ ደግሞ በአንደኝነት የተቀመጠችበት ደረጃ ላይ ነው የምትገኘው። እንግዲህ በእግር ኳሱ ሰመኑ የነበሩ ውዝግቦች እንደነበሩ ሆነው አሁን ላይ ግን በአትሌቲክሱ የተለያዩ አስደሳች ውጤቶች እየተመዘገቡ ይገኛሉና እነዚህን መረጃዎች ወደ እናንተ ለማድረስ ነው የተገናኘ ነው ስለምታደምጡን እጅጉን ከልብ አድርገን ነው የምናመሰግነው ቻናላችን አዲስ ስፖርትን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እጋብዛለሁ ፎአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በሌሎች የዜና ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው ስላደመጣችሁኝ ስለተከታተላችሁኝ እጅጉን ከልብ አድርገ ያመሰግናለሁ መልካም ጊዜ እንዲሆንላቸውም እንዲሁ በአክብሮት እመኛለሁ በጠዋቱ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ነው የሚሆነው። መልካም ጊዜ እንዲሆነላችሁ በአክብሮት ተመኘውን።